አስረኛ ክፍል ኮሌጅ ይወድቃል። የወደቀ ሰው እንዴት ነው ለቲዮሎጂ ትምህርት ከፍተኛ አይምሮ ሊኖረው ይችላል? ቲዮሎጂ እኮ ከባድ ትምህርት ነው። ቲዮሎጂ ማለት ስለ እግዚአብሔር መማር ነው። ባጭሩ ስለ መለኮት ነው። ቲዮሎጂ ቲኦ መለኮት ነው፣ ሎጂ ጥናት ነው። ቲኦሎጂ ስለ መለኮት መማር። እንዴት ነው ኤቢሲዲ ያልገባው ሰው ስለ መለኮት ሊያጠና አይምሮ ክፍት የሚሆነው? ስለዚህ ቢያንስ ከፍ ያለ ሰው መመረጥ አለበት። እኛም ቢሆን ማለት አንድ ዲግሪ ከኖረው በኋላ ምንድን ነው የሚያደርጉት? አንድ ዲግሪ ከኖሩ በኋላ ወደ አንድ ገዳም ይሰዱታል። ጳጳስ ወደ አንድ ገዳም ይሰዱትና ከወር እስከ አንድ ዓመት ድረስ ገዳማቱ እንዲፈትኑት ያደርጋሉ። ፈትነው ሲጨርሱ ምን ያደርጋሉ መሰላችሁ? ፈትነው ሲጨርሱ ገዳማቱ አይጥሩ ሰው ነው ብለው ሲገመግሙ ድግሪውን አሳይቶ ተገምግሞ ለፈተና ይፈቀድለታል። አይገርማችሁ? ለፈተና ለመፈቀድ ነው አንድ ዓመት የሚፈተነው። አንድ እንጂ ተፈትና አልገባል ዲግሪ ያለ አይደለም። ከዚያ በኋላ ኮሌጅ ይገባል ማለት ነው። ያንን በቅንነት ከጳጳሱ ጋር አገልግሎት ሲመሰክርለት ይገባል። ይሄ አንድ ክህነቱን ቀድሶ አልኳችሁ ምንኩስናው መሰረቱ ነው። ከዛስ ምን አደረጉ? የሰው ኃይላቸውን አደራጁ። ከዛስ ደግሞ ምን አደረጉ? ትምህርት ስርዓተ ትምህርታቸውን አስተካከሉ። ያልሆነ ሰው ወደ ትምህርት እንዳይገባ ስርዓተ ትምህርቱን አጠበቁት። አሁንም ቤተክርስቲያኒቱን ለመጠበቅ ስርዓተ ትምህርቱን መጠበቅ ይገባል። ስርዓተ ትምህርቱ እንዲጠበቅ ገዳማት የትምህርት ማዕከል ሊሆን ይገባል። የትምህርት ማዕከል ለመሆን ምንኩስናው ሊጠበቅ ይገባል። ምንኩስናውን ነገ ነው የምናወራው። እንግዲህ የአምልኮ ስርዓትና ምሳሌ ከቅዳሴ ቤቷቸው ህንድ ቤተክርስቲያኖች ወንበር የለም ታውቃላችሁ፣ ወንበር የለም። መቀመጥ የሚቻለው ሁለት ጊዜ ብቻ ነው ወንጌል ተነቦ ትምህርት ሲሰጥና ቅዳሴ አብቅቶ በሰላም ሂዱ ሲባል ያንን ጨሱ ሲያዝ ነው መቀመጥ። ወንበር የለም። የተመቸ ምንጣፍ አይደረግበትም። ጌታ በተመቸ አለም ውስጥ አልኖረም ብለው ነው የሚያስተምሩት። ይህንን ያደርጋሉ። በቁርባን ጊዜ የሚሰለፉት ራሳቸው ናቸው። መመናን አሰላፊ ቄስ የላቸው። ራሳቸው ነው የሚሰለፉት። ስርዓትን በማስተማር ቅርጽ አድርገው መመናንን የሚያዟቸው እነሱ ናቸው። በየገዳሙ ትምህርት ቤት በየገዳሙ ዙሪያ ዘመናዊ ትምህርት ቤት ይከፈታል። ሆስፒታል አለ መነኩሴ ከጠፋቸው ለምን አዋርያት መነኮሳት ናቸው። አ በመነኮሳት ትክሻኔ የጀመራት የቀጠለችን በመነኮሳት ነው። የቤተ ክርስቲያን ጠቅላላ ሊቃውንት ሁሉ መነኮሳት ናቸው ጠቅላለ፣ ማን ጥቀሱ፣ አንድ አንድ ጥቀሱ በቃ ከቤተ ክርስቲያን ሊቃውንት የቤተ ክርስቲያን ጠበቃ ሆኖ መነኮሳትን መናፍቃን ይረቱት ሁሉ መነኮሳት ናቸው። የሚያጠፋትም መነኩስ ነው። ወይ እንደ ቱርክ እንጠፋለን። እና አንጠፋም፣ እኛ የኢትዮጵያ እንጠፋለን። ቱርክ ጠፍታለች፣ እንዲያውም ንገረች። ጌታ ያረገበት ቦታ የስላም መስጊድ መሆኑን አታውቁም? ያረገበት ቦታ የእርገቱ ቤተ ክርስቲያን እኮ መስጊድ ነው እንጂ። ታዲያ እኛ ምንድነው የማንጠፋ? እኛ ጌታ ካረገበት ቦታ በልጠን ነው። እንጠፋለን የህንድ ቤተክርስቲያን ገዳማት መጀመሪያ ቀርጸው ለቤተክርስቲያኒቱ ያስረከቧት ሶስት መርሆች አሉ። ምንድናቸው? መማር ማምለክና ምንድን ናቸው? ማገልገል ማለት ናቸው። መማር ማንኛውም ሰው የገዳማት መነኩሴ እግዚአብሔር ከረዳን ነገ ነጋ በዛው ብቻ እናየዋለን። ትምህርት ሊኖር ይገባል ማንኛውም መነኩሴ መማር አለበት። ከዛ እግዚአብሔር ማምለክ የሚባለው መቁረብ፣ መስገድ፣ መጸለይ፣ ማስቀደስ ይሄን የፈለገ ያለው ነው። ማንኛውም ምዕመን ሶስት መርሆች ነው ያሉት። መማር ማምለክ ማገልገል። ማገልገል ምንድን ነው? ህዝቡን በጤና ያገለግሉታል፣ በትምህርት ያገለግሉታል፣ በመጦር ያገለግሉታል፣ ህጻናትን በማሳደግ ያገለግሉታል፣ ከታመመ ይንከባከቡታል። ማገልገል፣ ማምለክ፣ መማር። ስንማር እናመልካለን። እግዚአብሔርን የምናመልክ ከሆነ ደግሞ ሰውን ለማገልገል ቅኖች እንሆናለን። ሦስቱ ሶስቱ መርሆች እኛም ጋር መኖር አለባቸው አለባችሁ ብዬ አስባለሁ። ጨረስኩኝ። ይህን ጥቅስ ብቻ አመቤ ጨርሳለሁ። ሰነፍን በሙቀጫ ውስጥ ከእህል ጋር በዘነዘና ብትወቅጠው ስንፍናው ከሱ አይርቅም። የበጎችህን መልክ አስተውልህ እወቅ፣ በከብቶችህም ላይ ልብህን አኑር፣ ባለጠግነት ለዘላለም አይኖርምና ዘውድም ለትውልድ ሁሉ አይጸናምና። መጽሐፈ ምሳሌ ምዕራፍ 22 ቁጥር ምዕራፍ 27 ቁጥር 22 እስከ 24። እንግዲህ አባቶችና እናቶች የድርሻችን ተጠቅመን ካልሰራን መከራ ሲወቅጠን ያን ጊዜ ይገባናል። የጠፋለት ቢገባን ደግሞ ትርጉም የለውም እና ነቅተን እንድንሰራ ራሳችን ጠብቀን ቤተክርስቲያናችን እንድንጠብቅ እግዚአብሔር ይርዳን። ላለው የብፁዕነቱ ጉራቻ የለይን ወስብሐት ለእግዚአብሔር።